ማን ያምነኛል? በዚህ ጊዜ አፈርኩብል ፍቅሬን መንገር ማን ያምነኛል? ፈራው ብዬ ብነጋገር ከድፍን አገር በአገራ ማን ጭንቄን ቆ ስብሰነሰል ፍቅሬ በስቶ ስርበተበት ስደናገር

አንቺን እኮ ነው የምጠራው። ማን፣ እኔ ነው? ከአንቺ ውጭ እዚህ ጋር ማን አለ? ምን ፈለግ? አረ፣ ንቀት! አንቺ ፌንጣ ከመጣ ይኸውልሽ፣ ዓይንሽን ነው ሽማ፣ ጠፋልሽ ማን ስለሆንክ ነው? ወይኔ፣ አለመተዋወቅ! ማንነቴንማ በደምብ አሳይሻለሁ። አ ደሞ ሚያልፋ ወይ ቆይ፣ ምን አድርጌ ነው የምትላት? አንተ ደግሞ ማን ነህ ወንድሜ? ቶ በቃ ነው እንት እውል ልትሰማኛለህ። ሁለተኛ ዝም በል እሺ፣ ብትል ጣተን ነው የምቆርጥልህ። አንተ ደግሞ ማን አባ ስለሆንክ ነህ? ወንድሟ ስለሆንኩ ነው። የታባት ስሜት የማይገባሽ ከሆነ በግልጽ በቃል ልንገርሽ፣ ከዚህ ልጅ ጋር ስሆን ምንም ደስ አይለኝ። እኔ የፈለግኩትን ነው ማደርገው። አንተ ደስ እንዲልብህ የማደርገው ምንም ነገር የለም። በፍቅር ውስጥ ሁሌም ቀድሞ የተሸነፈ ሰው መቀለጃ ይሆን ማለት ፍቅር ከአንዱ ወገን ብቻ ከሆነ ምንም ዋጋ የለውም። ለአንዱ ስቃይ ሲሆን፣ ለአንዱ ደግሞ በዛ ስቃይ ደስታ መፍጠር ነው። እና እናማ እኔም የተሸነፈው ልብ ይላጠንከር አንቺ የማይሸነፈው ልብሽና ጠንከር የተውሽውን ነቀሽ ድሽውን ርቀሽ እንደገና ናፍቀሽ ተመለኝ ሲገባሽ፣ ሊዱ ሊዱ እሺ፣ ዛሬ ምን ፈልገም አንቺ ነዋ ያለውን ነገር ተነጋግረን እየጨረስ መሰለኝ። አልጨረስንም። እኔ አንቺ መርሰት አልቻልኩ። አውር ተጨረስክ አሁን ደግሞ በተራንኝ ስማኝ። አልፈልግህም። ቆይ እንዴት ነው እንደዚህ ቀለል ያለሽ? የኔና የአንቺ ግንኙነት እንደዚህ በቀላሉ በቃ የሚባል ነገር ነው? አዎ፣ ሰዎች አሉኝ፣ ሰውራቸው ቀለል እንዲል የሚያደርጉ በቃ ሁሉንም የሚያስረሱኝ ጓደኞች፣ ዘመዶች አሉ። እሱን አውቃለሁ። ከኔ የተሻለ ማንም የሚያገኝ ሰው የለም። ምን ማለት ነው? ብዙም የሚያግባቡን ነገሮች ሊኖሩ ይችላሉ። እኔ ግን ለሰው አንቺ መቼም አሳልፊ አልሰጥሽም። ለማንኛው መልካም ሁሉ ይጠምሽ። ቻው። ራስታ ፋንታሲ ልጅ። ምን አባቴ ባረገው ነው የሚሻል። ዛሬ ደግሞ ምኑ ነው የቆየት አንተ አቡ አሁንም እነዛ ልጆች እየጠበቅክ ነው። እዚህ ቦታ እንዳትመጣ እነሱን እንዳታገኛቸው አላልኩ። እዚህ ቦታ እኮ ስለተቀመጡ ዱርዬ ናቸው ማለት አይደለም። ክላስ ስለጨረሱ የትም ስለሚሄዱ ሰብሰብ ብለ ማለት ነው። እኔ እኮ እንዳትበላሽብኝ ስለምፈራ ነው። አትተባበኝብኝም እንዴ ሲስተራ? እኔ እኮ ያለው ቦታ ካልተመቸ እጠፈነው ምለው እሱም አተማመን ባሃለሁ በቃ፣ እንዳቆይሽ እሺ። በቃ አልቆይም። ይዘጋ መንገዱ ምታልፊበት ህዝብ ይቀበል ሰፈሩን። አትረብሹ፣ ከዚህ ጥፉ ብያል ነበር እንዴ? አራ አባ በቀበብስ ነፍታው አሁን በልሰራ ሂድ፣ በቃ ሂድ። እሺ እሺ። ምነው ሰላም አትለኝ ዛሬ። ትምሩ የለም እንደዚህ ምን ትሰሪያለሽ? አረባክ አሁን እኮ የኮሌጅ ተማሪ ነኝ። እሺ፣ እንደ ድሮ መዛዛግ የለም። ሁለት ሰዓት እየገቡት ዘጠኝ ታሞጣት ያለ እና፣ ታዲያ እዚህ ምን ትሰሪያለሽ? ሄደሽ ማዛሯ ና ታግዣት ቢ ዛሬ አንተን ነው ማግዘ። በይ እንደዚህ የሚባል ነገር የለም። አሁን ቀጥ ብለሽ ወደ ቤትሽ ልቀቅ። ወደ አለው ወደ አለው ወደ አለው፣ ሲያስጠላ ሙዛዛ ፋራ ረሂጅል። ማን ነው ስማ

ቆይ ለምን ነገሮችን ቀላል አታደርጊያቸው? ቀላል ፍቅር እውነተኛ አይደለም፣ እውነተኛ ፍቅርም ደግሞ ቀላል አይደለም። አሁን አሳልፈኝ፣ ታስፈልግኛል። ያኔ ካጠገብ እያለው ያልታየው ዛሬ በምን ትዝ አልኩ? መሄድ የስላ እኔ ብቸኛ ምርጫ እስክሆን ድረስ መወደድ እንጂ አማራጭ መሆን አልፈልግም። ከተናቁበት ቦታ መቆየት ደግሞ ትርፉ ጸጸት ነው። አሁን ልቀቅን አለ። እንዲህ ያለ አይመስልኝም። በቃ እንለፋቀስ። አው ሂጂ። በቃ ኧረ እባክህ አንተ መጀመሪያ ልጅ ወንድ አይደለ? እንደ አንቺ ትንሽ ምንም አያደርጉሽም። ሂጂ እባክሽ። እናንተ የምታመልጡኝ መስሏችሁ ነበረ። አሁን ብሬን ታመጣላችሁ አታመጡም? እናመጣለን። አሁን ብሬን ስጡኝ፣ ስጩ በቃ። አንተ ስጠው። ቅድም ስትቆጥር አልነበረ? በቃ ስጠው። ምን ዲያዛቹ ቢነው እንዴ? ኧረ አይደለም። በቃ ሰርተን እንከፍላለን። እና አባታችሁ ነው የምትሰሩት? ሁለት ገቢ በያንጎ አንድ ከተሳፋሪ አንድ ደግሞ ከያንጎ ፕሮ ቦነስ ማለት ከዚህ በፊት በሀያ ጉዞ እስከ 6700 ድረስ የሚገኘው ቦነስ አሁን ላይ ባደረጉት ማሻሻያ እስከ 7700 ድረስ ገቢ ማግኘት ይችላሉ። ይጨምራል በዛው ልክ ደግሞ ግባቸው በጨመረ በዛው ልክ ገቢያቸውን በዛው ይጨምራል። ለመመዝገብ እኮ ቢሮ ሜዳ ይጠበቅብንም፣ እና ያንጎ ፕሮምፕ አፕሊኬሽን በማውረድ በአምስት ደቂቃ ውስጥ ስራ መጀመር ትችላለህ። ተወን በቃ አንቺ ጭራሽ ምን እየሰራች ነው? ስፖርት እየሰራው ነው። ከመት ጀምሮ ከዛሬ ጀምሮ። ለምን ሲባል ሰውነቴ ላይ አላስፈላጊ የሆኑ ስቦች እያየሁ ስለሆነ እነሱን ለማጥፋት። አንቺ ስቦችሽን ካጠፋሽ ስታናድጅን በምን እቀጣሻለሁ? ምን ማለት ነው? ስታበሳጪ ምንሽን ይዤ ልቆነጥጥሽ ነው ጅል ያማል እንዴ ጅል ጅል ስትይ ምንሽን ይዤ መዘልግሻለው አንተ ብናትቶይ ዝም ብለህ የምቆነጥጠኛ ሻንኩሊት መሰልኩ እንዴ ነጨው ፋራ እኔን ነው አዎ አንተ ነው እሺ ደግሞ የነበርክበትን አትርሳ እሺ የኔ ስድስት አልነበር እንዴ የምታክለው የሆነ የደለበ በሬ አልነበር እንደ የምመስለው አንቺ እኔን ነው እንደዚህ የምትይኝ አዎ አንተነው እሺ ደግሞ ስማ አይደለም የምትቆነጥጠው ይቅርና የምታየው ስጋ እንዳይኖረኝ አድርጌ ነው እሺ የምከሰው

ሁሉን የቻለ መከራን ሚያልፋት አቺ፣ ነይ ተነሺ። እንዴ ጭራሽ ትቀመጫልሽ? እንዴ የቤቱን ልብስ ማን ሊያጥብልሽ ነው? ኧረ እባክህ አላጥብም። እሺ፣ ለምንድን ነው የማታጥቢው? ባለፈው ሳምንት ከሆነ እኔን ይሻጣብኩት። ከፈለክ ጠብ፣ ካልሆነ ግን እግር መብላት ትችላለህ። እሺ ይቺ እንዴት አባቷ ነው የሚያረጋት? አንቺ ታላቅሽ እኮ ነኝ። ወይ ደግሞ ማለት ነው እ እጄንም ጨምረህ ብላ። እሺ ነይ። እሺ ውኒ ውኒ። ምን አባሽ ነው ያልሽው እ ምን አባሽ ነው ያልሽው እ ቶይ በቃ እሺ ቶይ። እንደውም አበሳው አመንጣፍ ነይ። እሺ እንጣል። እኔ ልዩ ነኝ። እሺ አንድ ዐይነት ሰማሁ። አየሽ፣ አሸነፍኩሽ። ሂጂ ጠቢ። ኧረ እባክህ በሦስት ነው። እሺ ይቻፋፋሪ ምን ዐይነቷ ናት? ነይ። እሺ እምበይ ሰማሁ። አሸነፍኩ እኔ እሺ። አንድ እድላለኝ። እሱን ካሸነፍኩሽ ታጥቢያለሽ። በይ የስ ሂጂ ጠቢ። ሂጂ